ይሄን ለወንድማችን ለመምህር ዲያቆን ሻዬ ዝማሬ መላእክት ሰማልን በድሜ በጸጋ ይጠብቀልን ይባርክልን። በጣም ደስ የሚል ዝማሬ ነው። ቤተክርስቲያን የትምህርቷ ሁሉ ማእከሉ ነገረ ክርስቶስ ነው። ክርስቶስ የሌለበት የቤተክርስቲያን ትምህርት የለምና በተለይ ደግሞ ትላንትና የጌታችን የኢየሱስ ክርስቶስን ጥንተ ስቅለት አስበን በዓሉን አክብረን ዛሬ ደግሞ ቅዱሳማን የሌለው ዕለት እና ነገረ ክርስቶስን እያሰብን ነው የቆየ ነው እና ነፍሳችን ስትረጋጋ ነበር። በተለይ እንደው ዛሬ እዚህ ባልገኝ ጆሯችን ስንት ነገር ሲሰማዩን ነበር በእውነት። እና አሁን ነፍሳችን እጅግ በጣም ሐሴት እያደረገች ነው። የነፍስ ምግቧ የእግዚአብሔር ቃል ነው፣ ዝማሬ ነው እና እንደ መላእክት እያመሰገንን ነፍሳችን እየተረጋጋች ነው ያለችው እና እጅግ በጣም ደስ ይላል። ራ ግብራችን እንዲህ እያለ ይቀጥላል። አሁንም ሰዓታችንን ለመጠቀም የምንሄደው እንግዲህ የዛሬው መርሃ ግብር የተዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በአቡነ ጎርጎሪዎስ ትምህርት ቤት የበገና መምህራን አማካኝነት የኅብር በገና ዝማሬ ዝግጅት ነው እየተካሄደ ያለው። እንግዲህ በጣም ብዙ ጥንቃቄ የተደረገበት መርሃ ግብር እንደምታዩት ብዙ ተደክሞበታል፣ ብዙ ተወጥቶበታል እና ይሄ መርሃ ግብር የበገና ፍላጎት ያላቸው መንፈሳዊ የሆኑ ሰዎች እንዲሳተፉበት የተደረገ ጉባኤ ነው። እያንዳንዱ ነገር ትምህርት አለ አይደል? እግዚአብሔር በብዙ ነገር ነው የሚናገረው። በዝማሬ ትምህርት አለ፣ በትምህርት በቃል እግዚአብሔር መማር አለ እና ጥንቃቄዎቹም ስታያቸው በገናዎቹ ራሱ የተቀመጡበት ነገር ትልቅ ትምህርት ነው አይደል? ዝም ብሎ እንደ እቃ ማንኛውም ቦታ ላይ አልተቀመጡ። በገናዎቻችን እንግዲህ የቤተክርስቲያን ነዋያት፣ በቀባ የከበሩ ነዋያት። ምን ያህል ጥንቃቄ ባቸው እዚሁ ማስተዋል ይቻላል። ሲቀመጡ አቀማመጣቸው ራሱ ደስ በሚል ሁኔታ ነው እና ይሄ ነገር እዚሁ መቀጠል አለበት፣ የበገና ትንሣኤ እንደዚህ መቀጠል አለበት ለማለት ነው። ከዚህ በመቀጠል ቀጥታ የምንሄደው ጊዜያችንን ለመጠቀም ከኅብር በገና አስተባባሪያን መካከል አስተባባሪ የሆነው ወንድማችን መምህር ደምሴ በዛሬው መርሃ ግብር ጉዳይ የኅብር በገና የተዘጋጀበትን ምክንያት ዓላማውን ወደዚህ መጥቶ መግለጫ አድርግና ብሱ ይሄዳለን። በስመ አብ ወወልድ ቅዱስ አሐዱ አምላክ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የቤታችን ስግ ማርያም ልጆች እንደምንላችሁ አሚን ሳይገባ ነው። ችሩነቱ ጥብቆ እስከዚህ ሰዓት የልዑል እግዚአብሔር የተመሰገነ ይሁን። እንግዲህ በገና ጉባኤ በባለፈውም አመት የተዘጋጀ ጉባኤ ነው ተካሂዷል። ብዙዎቻችሁ በዚህ ጉባኤ ላይም የነበራችሁ እንደሆናችሁ ለማየት ችግር የለውም። ግን እንዲያው ምናልባት አዲስ ለመጣችሁም እንዲሆን እንዲሁም ደግሞ አምናም ለነበራችሁትም ጭምር እንዲሆን አዘጋጆቹ የበገና መምህራን ስለ መርሃ ግብሩ ስለ ዝግጅቱ የተወሰነ ነገር ገለጻ እንዲደረግ ብለውኛልና እሱን ለመፈጸም የወጣሁት ብዙ ደቂቃ ልወስድ ይሄንን መግለጫ ምናልባት በጽሁፍ መልክ እንደሚከተለው አቀርበዋለሁ ማለት ነው። እንግዲህ በዓለማችን በርካታ ሀገራት የራሳቸውን ታሪክና ማህበረሰባዊ እሴቶቻቸውን አለፍ ሲልም አፈ ታሪክ ወይም ሚት በመፍጠርና በስፋት በማስተዋወቅ ብሎም ታሪክና እሴቶቻቸውንም ይሁን የፈጠሯቸውን አፈ ታሪኮች በመጠቀም ታላላቅ ዝግጅቶችን ለማዘጋጀት ለዓለም በማሳየት የህዝባቸውንና የሀገራቸውን ገጽታ በመገንባት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጠቃሚነታቸውን ከፍ ሲያደርጉ ይስተዋል። በዚህ ረገድ እኛ ኢትዮጵያውያን በርካታ ሃይማኖታዊና ማህበራዊ ታሪኮች እና ስቶች ባለቤቶች ሆነን ሳለ ያሉንን የሚዳሰሱ ሆን የማይዳሰሱ እንቁ የማንነት ማሳያዎቻችን አትን ለዓለም በማስተዋወቅ ረገብ ብዙ ስራዎች ይጠበቁብናል። እንግዲህ በዚህ ረገድ ከነዚህ አያሌ የሚሆነው ሀብታት መካከል ደግሞ ባለቤትነቱ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሆነው በገና አንዱ ነው። እንግዲህ በገና ምድራዊ ብቻ ሳይሆን በሰማይም በእግዚአብሔር ፊት የከበረ ምስጋና የሚቀርብበት ክቡር የሆነ የዜማ መሳሪያ ነው። በገና በአግባቡ የተጠቀመበት ከጭንቀት፣ ከሐዘን፣ ከህመም፣ ከደዌ ስጋ ሁሉ የሚፈውስ ፍጹም ጥንታዊ፣ ታሪካዊ፣ ረቂቅና ምስጢራዊ የሆነ ሀብታችን ነው። እኛ ኢትዮጵያውያን ይልቁንም ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችም ይህንን ልዩ የበገና ኃይል በመርዳት ከጥንት ጀምሮ አክብረን እየተጠቀምንበት የምንገኝ ሲሆን በተለይም በወራ ወዳዴ በዓቢይ ጾም በገና ምን እንደሚመስል አይተውት የማያውቁት እናቶቻችን ሳይቀሩ ከገጠር እስከ ከተማ፣ ከቆላ እስከ ደጋ፣ ከልጅ እስከ አዋቂ በየገዳማቱ፣ በየአብያተ ክርስቲያናቱ፣ በየንዋያተ ቅዱሳት መሸጫ፣ በየሙዚቃ ቤቱ፣ በየታክሲ እና በየምግብ ቤቱ ለመሳሰሉ አለማዊ መካናት ሁሉ ሳይቀር እንደ ብሔራዊ መዝሙር በአንድነት በስፋት በገና እናዳምጠዋለን። በዚህም ፍጹም መንፈሳችን ሰላም ይሞላል። ታዲያ ዓለም እንግዲህ ያለውን አምቆ አድምቆ አሸብርቆ የሌለውን ግን ደግሞ ቢኖር ብሎ የሚመኘውን ደግሞ በአፈ ታሪክ ሚት ፈጥሮ ሀገራዊና ማህበረሰባዊ ጥቅሙን ከፍ ለማድረግ ደፋ ቀና በሚልበት በዚህ ዘመን እኛ ኢትዮጵያውያን በተለይም ደግሞ የቅድስት ቤተክርስቲያን ልጆች የበገና ውድ ሀብትነት አጎልተን እንኳን ባይሆን ቢያንስ ቢያንስ ባለበት ለዓለም ለማሳየትና ለማስተዋወቅ ብሎ ስብከተ ወንጌልን ለማስፋፋት እና ዘለዓለማዊ የደህነት መንገድን ለማያምኑት ለማሳየት ብዙ ስራ መስራት እንዳለብን እንግዲህ እሙን ነው ማለት ነው። ለዚህም እነዚህ መሰረት በማድረግ እኛ የበገና መምህራን የበገና አገልግሎት ለመደገፍና ለማስፋፋት ታ በገና ለመላ ቤተክርስቲያን፣ ለኢትዮጵያውያን፣ እንዲሁም ለዓለም ጭምር ለማስተዋወቅ የበገናንና የወረሃ ሁዳዴን ጥብቅ ቁርኝት እንደ አንድ እድልና አጋጣሚ በመጠቀም ይህንን ማስፋፋት ተገቢ ነው ብለን በማሰብ ኅብር የተሰኘውን የበገና ጉባኤ በእግዚአብሔር መልካም ፍቃድ እና እርዳታ አስጀመረናል። እንግዲህ ይህ ጉባኤ ፈጽሞ ለገንዘብ ወይም ደግሞ ያልታሰበ ይልቁንም የቅድስት ቤተክርስቲያን ልጅ የሆነ ሁሉ የዓለምን ክፍያ ለነፃ በመታደን በቃለ እግዚአብሔርና በዝማሬ አገልግሎት መንፈሳዊ ጉልበቱን የሚያድስበት ጉባኤ ነው። ኅብር ቁጥራ ጉባኤያችን እንደምታስታውሱት በ2016 ዓ.ም በኢትዮጵያ ቅርስ ጥበቃ ባለስልጣን አዳራሽ በድምቀት ተካሂዷል። ቁጥር ሁለት ጎያችንም በዛሬው ዕለት መጋቢት 28 2017 ዓ ም በፍጹም ታሪካዊ በሆነው የሀገር ፍቅር ቲያትር አዳራሽ እየተካሄደ ይገኛል። በነገራችን በገና ዘለግ ያለ ታሪካዊ ትውውቅና ወዳጅነት ያላቸው መሆኑን ልብ ይለዋል። ታላቁ የበገና ሊቅ ክቡር አቶ ምስል እስታ በዚህ አዳራሽ የበገና አገልግሎታቸውን በ1930 ዎቹ አካባቢ በይፋ ጀምረው ለዘመዳደ ጊዜ አገልግሎት ሲፈጽሙ ቆይተዋል አባታችን በዚሁ ስፍራ ያገለግሉበት የነበረው በገና እና ይጠቀሙበት የነበረው ወንበር በዚሁ መካከላችን ይገኛል እዚህ አስቀምጠንላቸዋል ለማየት እንድትችሉ ውድ ኅብር በገና ጉባኤ ታዳሚያን የታሪካችን አካል ነው እና ዝግጅታችን ካለቀ በኋላ ይህንን በገና እንግዲህ ቀርባችሁ እንድታዩት ምስል መውሰድ ለሚፈልግ እ አመቻችተናል። እሱን ለማሳሰብ እንወዳለን። እንግዲህ ይህ ጉባኤ ወደፊትም እግዚአብሔር አምላክ በረዳ መጠን በድምቀት የሚቀጥል መርሃግብር ይሆናል። በመጨረሻ ይህንን ታላቅ የበገና ጉባኤ በጸሎት፣ በሐሳብ፣ በጉልበት፣ በአገልግሎት፣ በገንዘብ፣ በመታደምም ጭምር በመታደምም ጭምር በአይነትና በልዩ ልዩ ነገሮች እገዛ ላደረጋችሁልን በሙሉ እናመሰግናለን። ሉ እግዚአብሔር ይስጥልን፣ በቤታችን ታስብልን ማለት እንወዳለን። ወስብሐት ለእግዚአብሔር። ይቆየን። መግለጫውን ለሰጠን ለመምህር ዳንስ እግዚአብሔር አለ ቃል ሕይወት ያሰማልን። እንግዲህ የዛሬው ጉባኤ አላማ ሆነ ለምን እንደተሰበሰብን ነግሮናል። እግዚአብሔር ይችልልን። እንግዲህ መርሃ ግብራችን ላይ የጠራናቸው ክቡር እንግዶቻችን በመካከላችን ተገኝተውልናል። እዚህ እንግዲህ ለምናየው እነ ፕሮፌሰር ብርሃኑ ጉዛው እነ መጋቢ አዲስ ዶክተር ወዳስ ይታዩኛል። እነ ፊታችን መተውልናል። በጣም ደስ ይላል። መርሃ ግብሩ ትልቅ መርሃ ግብር ነው። እሱም በተያዘላቸው ሰዓት የሚሰጡን የሚቀርቡ ጥናቶች የሚቀርቡ ነገሮች ይኖራሉ። አሁን ቀጥታ የምንሄደው እዚያችንን ለመጠቀም መምህርት ጸጋ የበገና ዝማሬ በግል ታቀርብልናለች። ወደ እሷ እሄዳለሁ።